ሲጀመር እኛ ጸሎት አንደኛ አባታችን ወይ መቼ ጀምረን ከመቼው እንዳለቀ ገርሟቸው ያቀ ያውቃል። የምንጸልየው ጸሎት የማይሰማበት አንዱ ምክንያት እግዚአብሔር ስለሚወደድ ነው። እስኪ በሉ እግዚአብሔር ምን ስለሚ እና እውነተኛ ባህታዊና ሀሰተኛ ባህታዊ መለየ ከፈለጋችሁ እኔ ቆንጆ መለያ ነገርጋችሁ ይዙዛል። ምን መሰላችሁ? አንድ ባህታዊ አንተ ካወቅከው ባህታዊ አይደለም ማለት ገረማቸው። ጸሎቱን ግን ሲሰሙ ደነገጡ። ሚሳሌው ምን ብሎ ነው? ጌታ ሆይ አትማረኝ ነው። ምን አትበለ ብልቱ ነው። ይገርማል። ምና ነው ይገርማል። ጸሎቱ ሁሉ ያስተነግጣል። እግዚአብሔርን ለመፈለግ በል ውስጥ ልቡን የሚያቀናውን ሁሉ ቸሩ እግዚአብሔር ይቅር ይበለው። ወጻፈ ዜና መዋል ጀነግሩ ቢያጣ ቢያጣ ትንሽ እግዚአብሔር የሚፈልግ ልብ እንዳለህ ካወቀ እሱ ሰበብ አርጎ እግዚአብሔር መንግስቱን በርካሽ አጋሸጠው ብለዋል። ባለቀ በርካሽ አጋሸጠው። እዚህ ማን ነጋዴ ካለ ይበሳጫል። እግዚአብሔር ግን መንግስቱን በዘለላ እምባ ሸጠው። ጠብ ባለች ባንዲት እምባ ሸጠው። መንግስቱን ያህል ነገር እንዴት በእምባ ይሸጣል? በትንሽ ነገር ነው የሚሸጠው። ለመማር ሰበብ የሚፈልግ አምላክ ስለሆነ ነው። እና ይሁን በዴ በመንግስት ምን በላይ አስበኛል ከሱ በፊት እኮ ጓደኛው አንተ ክርስቶስ አይደል ራስን አድን ብሎ ሰድቦታል። ሲሰድበው መልስ አልሰጠው ማረኝ ሲለው ግን ካፉ ተቀበለ። እግዚአብሔር ለቁጣ የዘገየ ለምሕረት የቸኮለ አምላክ መዓቱ የራቀ ምሕረቱ ሩቅ መዓቱ ብዙ ምሕረት የተባለ። ለዚህ ነው የቀኙ ሲሰድበው ቆይ ቀጣሃለሁ አሳያለሁ፣ አላለው ነው ሲኦል ከተሃለሁ ዛሬውኑ ሲኦል ከኔ ጋር ከኔ ውጭ ሆነ ሲኦል ትገባል አላለው። የቀኙ ግን ማረኝ ስለው ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናለህ። ለዚሆን በዴ ምሕረት ያደረገ አምላክ ለሁላችን ምሕረት ያደርግል። የሚገርም ነው። ኪሩብም እንኳን ደነቀው እኮ በሰማይ የእሳት ሰይፍ ይዞ ሱራፊ መልአኩ ገነትን የሚጠብቀው እሱ እዛ ይጠብቃል። እንደውም አንድ ባለቅን የምንሉ መሰላቸው ይህ ሰውዬ እድሜው ወንበዴ ብዙ ነገር ሲሰርቅ የኖረው ባለቀ ሰዓት ምንድነው የሰረቀው ካላችሁ ገነት ምን ሰረቀ እዛው መስቀል ይ ዲ ወንበዴ ነገር እዛ ጨረሰ ኪሮር እዛ ሳይ ይዞ ገነትን ይጠብቃል እሱ ከባለቤቱ ጋር ተነጋግሮ ቁልፍ ተቀብሎ መ ሲያየው ደነቀው። ግብረ ሕማማት ሲነበብ ሰምታችኋል ቅዱስ ያዕቆብ ዘሥሩግ እንዴት አድርጎ እንደጻፈ አንተ ማነህ? አብርሃም ነህ? እንዲህ ያለው ሲያዩ ያ እንግዳ ተቀባዩ አብርሃም ነው ወይ ማ እኔ አለ። የቀኘውን ወንበዴ እኔ እንግዳ ልቀበል እንግዳ ካገኘው ሳልዘርፍ አልሸኝም አለ። እንግዲያው አንተማ ዳዊት ነህ፣ አንተማ ገሌ ነህ እያለ የጻድቃንን ስንጠራለ ደረደረለት። አይደለውም ታዲያ ማነህ? እኔ ወንበዴ ነኝ፣ ሌባ ቀማኛ ነኝ። እንዴት መጣህ እዚህ? የእሳቱን ባህር እንዴት ተሻግረህ መጣህ አለው። የክርስቶስን የደሙን ማህተም ሲያሳየው በእና ግባለው የደሙን ማህተም ይዘን የማናልፈው በር አለ የለም አስገቡ ስጋውን ደሙን ተቀበሉ የሚባለው ለዚህ ስጋውና ደሙን ተቀብለን የማናልፈው በር የለም ስጋዬን የሚበላ ደሜን የሚጠጣ ምን አለው ብሏል ክርስቶስ ስጋውን ደሙን ተቀብለን የማንገባበት በር የለም ገባ ወንበዴ እና አስደናቂ ምህረት ለዚህ ወንበዴ አደረገለት ልመናውና መልሱ ግን የተለያየ ነው። ዛሬ ከኔ ጋር ቤት ትሆናለህ። እግዚአብሔር ጥቂት ሲለምኑት ብዙ የሚሰጥ አምላክ ነው። ሰሎሞን ጸሎ ጸለ የገባቸዋል መጣና መቅደሱን ሰጥቶ ተንበረከከ ምን ብሎ ጸለ የመሰላቸው እንደው ጌታ ወይ ሌላ አይደለም ጥበብንና ማስተዋልን ስጠኝ አለ ሲለው ምን አለ እግዚአብሔር ሀብት አለመንከኝ መንከኝ፣ ዝና አለመንከኝ፣ ወይም ደግሞ ጠላቶችን ድልምነሳበት ስጠኝ አላልክም አንተ የለመንከው ጥበብና ማስተዋልን ስለሆነ ሀብቱንም ዝናውንም ድል መንሳቱንም ጨምሮ ይሰጥሃል። እግዚአብሔር ትንሽ ሲለምሉት ልመናው ደስ ካለው ያለመንከውን ይጨምርልሃል። ሌላ ልጨምርላችሁ። ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ መጡ። አንዱ ቀራጭ ነው፣ ኃጢአተኛ ሁለተኛ ፈሪሳዊ ነው። ሁለቱም መጸለይ ጀመሩ። ፈሪሳዊው እንደው በጣም አስቂኝ ጸሎት ነው ያደረገው። ምንድነው? ጽድቁን ነው የሚያወራው። ጌታ ሆይ በሳምንት ሁለቴ ሁለት እጾማለሁ። በሳምንት ሁለቴ ምን እላለሁ? አሁን ጸሎት ነው ሪፖርት። እጾማለሁ ካለኝ ከአስር አንዱን እሰጣለሁ፣ እንዲያደርጋለሁ እያለ ይመጻደቃል። ቀራጩ እዛ ጋ ቆሟል እና እየጸለየ ዞር ብሎ ሳየው ቀራጩማ፣ አለ በሳምንት በሳምንት ሁለቴ እጾማለሁ፣ አስራ ታወጣለሁ፣ እንደዚህ ሰውዬ ስላላደረከኝ ምን እልሃለሁ። አይገርም ምጽድቅያው ማለት ነው እንደዚህ ሰውዬ ስላላደረከኝ አመሰግናለሁ አለ ያ ሰውዬ ግን ቀና ብሎ ማየት ፈርቶ ቀራጩ ማለት ነው ልክ ምናሴ በጸሎቱ እንዳለው ቀና ብዬ የሰማይ ርዝመት አይዘንድ አገባቢ አይደለም እንዳለ ቀና ማለት ፈርቶ ወደ መሬት አጎንብሶ ጌታ ሆይ እኔን ኃጢአተኛውን ማረኝ እስኪ በሉ እኔን ኃጢአተኛውን ማረኝ ልክ ይህን ሲል ይህ ቀራጭ ጻድቅ ሆኖ ወደ ቤቱ ተመለሰ። ከዚህች ቤተክርስቲያን ጻድቅ ሆኖ ለመመለስ ያውቀል አይገርምም? ኃጢአተኛ ሆኖ ገብቶ ምን ሆኖ ተመለሰ። አሁን እኔ እሱን ነው የፈለግኩት። ጌታ ወይ ጻድቅ አድርገኝ ብሎ ጸለው እ ጸለው ምንድን ነው ያለ፣ እኔን ኃጢአተኛውን ምን በለኝ ማረኝ። እሱ ምህረት ነው የለመነው ረ ምህረት ብቻ ይበቃሃማ አንተ ጻድቅ አርጋለ እግዚአብሔር ትንሽ ሲለምኑት ብዙ ይሰጣል እግዚአብሔር ጸሎታችንን አስተካክሎ ይስማል አሁን እኮ በእውነት እግዚአብሔር አቅንቶት ካልሆነ የኛ ጸሎት ፀሎት ነው እየሰማችሁ ነው ሲጀመር የኛ ጸሎት አንደኛ አባታችን ሆይ መቼ ጀምረን ከመቼው እንዳለቀ ገርሟችሁ ያውቅ ያውቃል ብን ያለ ጸሎት ወይ ትኩረት የለው ወይ ተመስጦ የለው እምን ለምነው ምድራዊ ነገር ይህ ወንበ ከኛ እንዴት ተሻለ? ጌታ ሆይ በምን አሳስበኝ? በምን እኛ ምን ለምው መንግስቱ ነው ወይ? እስቲ ዛሬ ጸልየነው የምንሄደው ጸሎት ስንገባ ጸልየን የገባነው ጸሎት መንግስቱን ነው? እንደው አደራህን የመንግስትህ ነገር ብለናል? ምድራዊ ነገር እኮ ነው ለማናች እ አባታችን የሚለው ጸሎት ራሱ እኛ ብንሆን የጻፍነው እያስባለሁ አንዳንዴ። አባታችን ሆይ በሰማያት

የቤተክርስቲያን መከራቁም ሊገኝ የሚመስለት እስቲ በረቃችሁ የሚመስለት እዚህ ያለፈው ንስንገባ ጸጥ እንደተዋናች በሉ። እዚህ ያለው ሰው ብቻ ንስ ሊገባ ማሬ፣ ግን ንስሐ መግባትም አንፈልግም። ለምን እምንሰራው የቀረ ብዙ አጥአት። ብዙዎቻችን በነገራችን ላይ ንስሐ እንዳንገባ የሚያደርገን ያለፈው አጣታችን አይደለም። ለወደፊት ልንሰራ አሰብናቸው አጣቶች ናቸው እቅዶቻችን ናቸው ነው ያስፈሩ። ገና የቀረ ፕላን አለን። ስለዚህ አይቀስ ብዬ በኋላ ገባለው እንድል ያደረገን ገና ከአጢአት ፍቅር ስላልተላቀቅ ነው። አምላካችን ያላቅቀን። በመንግስት በመጣ ጊዜ ምን በለኝ አለ። አስበኝ ዛሬ ከኔ ጋር በየት ትሆናለህ አለው። በገነት ትሆናል አለ። ይህ ወንበዴ አስር ደቂቃ ባልሞላች ጊዜ ውስጥ ነው ክርስቶስን አናግሮ ንስሐ ገብቶ ገነት የገባው እኛ ጊዜ የለኝም ወደ እግዚአብሔር ለመመለስ እንላለን ሰበብ ምን ቢዚ ብትሆን በስራ በትምህርት በማህበራዊ ህይወት ብትወጠሩ ከዚህ ወንበዴ በላይ አልተቸነከራችሁም ሰበብ የለንም ይህ ወንበዴ በደቂቃ ምሕረት እንዳገኘ ተመለሱ እንጂ እግዚአብሔር ወደ ሁላችን ይመለሳል የኛ ንስሐ የማያስተካክለው ነገር የለም ጸሎታችንን አርትቶ ስለሚሰማ ማለት ነው አንድ አባት ያደረጉትን ልንገራችሁና አበቃለሁ ጸሎት ብዙ ጊዜ እኛ የምንጸልየው ጸሎት የማይሰማበት አንዱ ምክንያት እግዚአብሔር ስለሚወደድ ነው። እስኪ በሉ እግዚአብሔር ምን ስለሚል ለምን መሰላችሁ? አሁን እዚህ መሀል ወላጆች አላችሁ። ልጃችሁ እንደው ቤት ውስጥ አይጥ አስቸግሯችሁ፣ ለአይጥ ብላችሁ የገዛችሁት መርዝ ቢኖር፣ ይህንን መርዝ በዳቦ አርጌ ካልበላው ብሎ ልጁ ቢያለቅስ፣ ውይ ልጄ ለምን ጓጉቶ ይቀራል ብላችሁ ትሰጡታለች? ቢያለቅስስ አለቀሰው ተሰኑታላቸሁ? እንገርፈዋለን። እንሰጠው ለምን ልጃችን ስለዋል። እግዚአብሔር አባት ስንት ክፉ ነገር ለመን ነው የገድማቸዋል፣ ስንት ነገር የማይጠቅመን ክፉ ነገር ለመን ነው ሲጀመር፣ አቋምም የለንም እኛ እኮ ስንት ጸሌታ ካላችሁ። ዛሬ አሁን እዚህ በአብዛኛው የማየው ወጣቶች ነው። የወጣቶች ጸሎት ብዙ ጊዜ ከጋብቻ ጋር የተያዘ ነው አይደለም ው አንድ ወጣት ይመጣና አንዲት ሴት ይወዳል እንደው ጌታ ወይ መድኃኒዓለም ይችን ልጅ ጄ ካስገባ የዛሬ አመት ድባብ ልመሰጠኝ ነው ተስሎ ሄዶ ሳምንት ሳይሞላ ይመጣና፣ ጌታ ሆይ እችኛዋን ተዋትና። እንደ ማመልከቻ እንኳን እኮ ስርስ ድል ሲበዛው ሪጀክት ይደረገናል። እንኳን ጸሎት ማለት አቋም የለን። ዛሬ የምንፈልገው ሌላ ነገ የምንፈልገው ሌላ፣ ዝብርቅቅ ያለ ጸሎት ነው የምንጸልየው። ግን ይሰማናል። እግዚአብሔር አይገርም ጸሎቴን ያልከለከለ በሉ እስኪ እግዚአብሔር ይመስገን። ምን መሰላችሁ? ልትጸልዩ ስትመጡ ዝም በል ይላል እግዚአብሔር። ስንት ነገር ስታወራ ከቤት እዚህ እስክትደርስ፣ እያማ እያማሽ መጣ፣ ተሳድበህ ክፉ ተናገረ መጣ፣ አማት ወይ ልጸልይ ስትል በዝም በል፣ በዚያ አፍማ እንዳጠራኝ ይላል። ጸሎቴን ያልከለከለ እግዚአብሔር ይመስገን። ይሰማናል። የመላእክቱን ምስጋና በሰማበት የኛን ይሰማል። አይገርም? መላእክትን በሰማበት ይሰማናል። የነሱን መዝሙር በቅድስና የሚዘምሩትን በሰማበት የኛም ይሰማል። ከኃጢአተኛ አፍ ምስጋና ለምን ነው አይልም። በሀፋጥ ተወደሱ በኃጢአተኛ ሰው አፍ ተወደሱ ብሎ አይቀየምም። ይሰማል፣ ያርማል። ጸሎቶቻችንን የሚጠቅሙንን ወስዶ የማይጠቅሙንን ይተውልናል። የለመናውን ሁሉ ስላልሰማን ስሙ የተመሰገነ ነው። የለመናውን ሁሉ ይሰጠን ገደል እንገባ። እምን እምንለምነውን እንደማናውቅ ያውቃል ይህ ይሁን ወደይ ግን ብዙ ርማት የማያስፈልገው ጸሎት ጸለየ። በመንግስት በመጣ ጊዜ ምን በለኝ አለ። አይ የለም፣ ጊዜውን ብቻ አስተካከላት። እግዚአብሔር ጊዜው በመንግስት እስክመጣስ አላስጠብቅም፣ መቼ ከኔ ጋር ትሆናለህ? አዎ በዚህ በጣና ገዳማት አንድ ዋሻ ላይ ይጸሉ የነበሩ አንድ ባህታዊ ባህታዊ ያሉ ከኔ ጋር ናችሁ እግዚአብሔር ከሁላችን ጋር ይሁን እና እኚህ ባህታዊ እንግዲህ ባህታዊ ማለት ለምሳሌ እዚህ ከኔ ጀርባ አበው መነኮሳት ታያላችሁ። መነኮሳት አሉ። መነኮሳት በገዳም የሚኖሩ እንዲህ ባለ ገዳምም በሩቅ ባሉትም ገዳማት የሚኖሩ መነኮሳት ናቸው። ባህታውያን ደግሞ ገዳምም አይገቡ በስርዓት ቤተክርስቲ ገዳም የሚገቡ አይደሉም። በበረሃ ነው የሚኖሩት፣ አይታወቁም። እና እውነተኛ ባህታዊና ሀሰተኛ ባህታዊ መለየ ከፈለጋችሁ እኔ ቆንጆ መለያ ነገርጋችሁ ይዙዛል። ምን መሰላችሁ አንድ ባህታዊ አንተ ካወቅከው ባህታዊ አይደለም ማለት ነው የሰማችሁ ካወቅ ነው እኛ ባህታዊ አይደለም ለምን ባህታዊ አይታወቅም መነኮሳት እንኳን የሚያገኟቸው በራእይ ለምሳሌ አባ መቃርስ አግኝቶታል አባ ጳውሎ አይቶ አናግሮት መጣና ምን አለ መሰላችሁ መነኩሴ አይደለሁም መነኩሴ ግን አይቻካለሁ አለ መነኩሴ አይደለሁም ምን አይቻካለሁ መነኩሴ አይደለሁ እና እውነተኛ ባህታውያን ዓለም ላይ ያሉ ስማቸው ማን እንደነበረ ጭምር ይረሳሉ። ዓለማዊ ስማቸው ይጠፋል። ዓለም ላይ እንዴት ነው ፀሐይ ይወጣል፣ አሁን ንጉስ ይነግሳል፣ እንደ ድሮ እንዴት ነው ብለው የሚጠይቁት ምንም ከዓለም በፍጹም የተለየ ዓለምን መስሎ ባህታዊ የሚሉ ሰዎች አትመኑ ማለት ነው። በሌላ ቋንቋ ገብቷቸዋል። አሁን የኛ ሕዝብ ማንም ተነስቶ ጸጉሩን ካሳደገ ይቀበላል። እኔም አሁን ትንሽ ቢጨምር እርግጠኛ ነኝ ትከተሉኛ ናቸው የቀበሌ ቤት ይዞ እንዴት ባህታዊ ይሆናል? መሀል ከተማው። አሁን ደግሞ የመጣብን በዚህ በሚዲያ ዘመን የዩቲዩብ ቻናል ያለው ባህታውያን ሰብስክራይብ አድርጉ የሚል መላል ጉድ ነው። እስኪ የዛሬ የሶስት ወር አለም ያልፋል ብሎ ትንቢት ይናገራል ግን ሰብስክራይብ አድርጉ ይላል። አለም ካለፈ ለምንድን ነው ሰብስክራይ መላል? በሰማይ የሆኑ መቀለጃ ሆነናል። በእውነት ከዚህ ጠብቀን ግዜ እና እውነተኛ ባህታዊ ነው ይሄ የምላችሁ በዋሻ ውስጥ ሆኖ ሲጸልይ አንድ አባት ይመጣሉ። እኚህ አባት በጀልባ ተሳፍረው ውስጥ ይህች ደሴት ላይ ትንሽ አረፍ ልበል ብለው አረፍ ሊሉ ሲገቡ ድምፅ ሰሙ። ተከትለው ሲያዩ ሰውነቱ በፀጉር የተሸፈነ ሰው ይጸልያል እያልጎኖጋ ቀረብ ሲሉ በጣም ያስፈራ ሰው ገረማቸው። ጸሎቱን ግን ሲሰሙ ደነገጡ። የሚጸልየው ምን ብሎ ነው? ጌታ ሆይ አትማረኝ። ምን አትበለኝ ብልትውን ነው። ይገርማል ምናኔው ይገርማል። ጸሎቱን ያስተነግጣል። ከዛ ቀረብ ባሉትና እጅ ጸፍተው ቀሰቀሱ። መጣ፣ ተሳለመ መስቀል ማነ እንዴት በዚህ ምን ትሰራለ? እንደዚህ ነው ስንት አመት ወደ ይህን ያህል ጥሩ ነው ያለ የያዝከው ነገር ግን የምትጸልየው ጸሎት በጣም ይከብዳል። ምን ነው አ አትማረ የሚል ጸሎት ኬት ነው ያመጣው? አይ አንድ መነኩሴ የመጥተውን ያስተማሩኛል። አይ ሰይጣን የተጫወተባሉት ሰይጣን መነኩሴ ላይ ብሎ መጥቶ የውሸት ነገር አስተምሯል። እናምን ብዬ ንጸልያለን አባታችን ይበላል አላውቅማል። ቅድስና እንጂ እውቀት የለውም። አላውቅማል እውቀት ያስታብያል፣ ፍቅር ግን ያንጻል። ቅዱስ አይገረማቸው ቁጭ አድርገው እኔ እናንተ የምናውቀውን የምናቀውን አቡነ ዘበሰማያት ቁጭ አድርጎ አስተማሩት። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስት ስትምጣ በደምብ አስጠኑት። ከዛ ሲችለው በልበቃሚ ሌ ብለው ተሰናብተውት በጀልባ ተሳፍረው ሄዱ። ቆሞ ሸኛቸው እጁን እያወዛወዘ በጣም ደስ ብሎት በፍቅር። አሁን አዲስ ጸሎት ተምሯል። ሊጸልይ ወደ ዋሻው ተመልሶ ጀመረ። ጸሎት አባታችን ወይ በሰማያት የምትኖር ስም ይቀደስ ብሎ ጠፋ። ቆይ ልመልሰው፣ በሰማያት የምትኖር ስም ይቀደስ ጠፋ። ቢለውን ይሰራው ቢያል አይኒ ሰውዬ ሳይርቁኝ በፊት ልድረስባቸውና ይንገሩኝ ብሎ ሮጦ ሄዶ ጀልባውን አስቆመና

ልባችን ውስጥ ያለውን ድረስ ጠልቆ ነው የሚሰማው ከጠልቁ ጠራ ወዳለ ነው እና ይህ ወንበዴ ጌታ ሆይ በመንግስት አስበኝ ባለው ጊዜ ፈጥኖ የመለሰ መድኃኔ ዓለም ክርስቶስ የሁላችንን ጸሎት ፈጥኖ ይስማን። ሀገራችንን፣ ቤተክርስቲያናችንን ሰላም ያደርግልን። የሰማነውን በልቡናችን ጽላት ይጻፍልን። በመምህራችን ላይ አድሮ ያስተማረን የመከረን ህይወት መድኃኒት የሆነው ቅዱስ ቃሉን የመገበን በቅዱስ ቃሉም ልባችንን ነፍሳችንን ያሳረፈ የቅዱሳን አባቶቻችን አምላክ ለወደ እግዚአብሔር ስሙ ይክበር ይመስገን፣ ስሙ የተመሰገነ ይሁን። በእውነቱ ያስተማረውን የመከረውን መምህራችን መምህር ሄኖክ አምላካችን እግዚአብሔር ቃለ ህይወት ያሰማልን። መረቋቸው እንጂ ቃል ህይወት ያሰማለን። አሜን። እውነቱ ስለሳቸው እግዚአብሔርን እናመሰግናለን። በዚህ ልክ እሳቸውን ምክንያት አድርጎ ስላስተማረን ስሙ በድጋሚ የተመሰገነ ይሁን።